ሰዎች የሚመጡ ከሆነ እድልሽን አትግፊ፣ በቃ የሚመጡትን ነገር ካለ ተጠቀሚ ብለው እንግዲህ እኔ ስልኬን አጥፍቼ እስከ ትላንትና ድረስ እኔ አላየሁም። እኔ ማንጋ ማለት በዚህ ልክ እንትን አላልኩም። እንደሰማችሁትም የማንንም ስልክ አላነሳውም፣ ሳነሳ አልነበረም ካሁን በቃ እንደዚህ ያገኘኋቸው አራት አምስት ሰዎች ይበቁኛል። እግዚአብሔርን ይበቁኛል፣ እርግጠኛ ነኝ። እኔ እኔ እኔን እንደዚህ እንደዚህ የሚናገሩ ሰዎች በውስኪ ሲታጠቡ የነበሩ፣ በውስኪ የሚታጠቡ እግራቸው በውስኪ የስንት የስንት ብር እንትን የሚደፉ ሰዎች ናቸው በእርግጠኝነት እኔ በአካባቢ በጣም ብዙ ሀብታም አውቃለሁ። በጣም ብዙ ሀብታም ማለት ነው ማለት ስራ ሰርተው ስራ ስሩ ብለው፣ ችግር የለም ብር ችግር የለም እንከፍላችኋለን ብለው ጠርተው፣ ለተበላ ምግብ ወቅሰው ለተበላ ምግብ ወቅሰው የሚሸኙ ሀብታሞች ያሉባት ሀገር ነች። እኔ በራሴ የማውቀው ማለት ነው። ስለዚህ ያለው ዳህ ላይ ለመፍረድ በቃ ምንም ምንም አያንገራገርም። ምንም እኔ እኮ ስለፋ ይኖርኩ ሰው ስለፋ አሽቃባጭ ናቸው ደግሞ አሽቃባጭ ያነበብኩና ምን አልኩኝ ደግሞ ብዬ ራሴን መልሽ እንትን ብዬ ነው። እኔ እግዚአብሔርን ነው የምላችሁ መቤቴ እኔ መቤቴን ነው የምላችሁ በቃ በስልክ ደውሎ በስነ ስርዓት በስነ ስርዓት በጣም እኔ እኔ ጭራሽ እኔ እነሱን እነሱ ነው ያጽናናኋቸው እናቶች አሉ ማለት በቃ ከኔ ከኔ የተሻለ ህይወት እየኖሩ በኔ ልክ በኔ ልክ ደግሞ ደስተኛ ያልሆኑ እናቶች እንዳሉ ነግሮኝ እኔ እነሱን አጽናንቻለሁ በቃ ከዚህ በላይ ምን እፈልጋለሁ እኔ እኮ አሁን እንደዚህ አይነትም እናት አለች፣ እንደዚህ አይነትም ህይወት አለ። ልክ ደግሞ እንደ እኔም አይነት ሰዎች ካሉ ደግሞ እኔ ነው በቃ እድላቸው ይሞክሩ። 99 ሰው ቢናቅራቸው አንድ ሰው አንድ ሰው በቃ አይናቸውን አይቶ አንድ ሰው ለሁሉም ሰው እኮ እግዚአብሔር ለሁሉም ሰው እኮ እየሆነ ቦታ አለ። አሁን ጊዜውን ታቁታላችሁ? በቃ እግዚአብሔር ያገናኛል። ለምን ይሄንን ነገር ለምን ሰው ለምን ማመን ይሄን ያለ ምን እንደ ትልቅ ሀጢያት ይታያል አልገደልኩም እኔ ልጄን እኮ አልገደልኩም። ተናገርኩ እንጂ እንደ እኔ እኮ ቀብረ አድርጌ ነው ያሳ ከነሱ ልጆች እኮ ነው ያሳደኳት ከነሱ። ምናልባት ይግላል ተማረች ይሆናል ምናልባት በጣም ትልልቅ ቦታ ውስጥ እንጂ ያላዝናናኋት ይሆናል። እኔ ሰው ቢገዛ እገዛላት አለው። ለልጄ ሕይወቷ ውስጥ ምንም ነገር እንዳይጎል አባት ቢገዛ ኑሮ እገዛላት ነበር። አክስታጉት አያቶች ቢገዛ እኔ ኩላሊቴን ሽጬ ምንንም ሽጬ ነብሴ ሽጬ ነብስ ቢሸጥ ነብስ እንዲወጥቶ ቢሸጥ ሽጬ ለልጅ ሁሉን ነገር አደርግላት ነበር። ጠያቂው እዚህ ገብታል መሰለኝ። እኔ ወንድ እኔ አንተን አክብሬ ያለው እግዚአብሔርን በጣም ጥሩ ሰው አንተ ግን አንዳንድ ሰዎች ደግሞ አንዳንድ ሰዎች ሰው ቁስል ላይ ካልቆምን የሚሉ አሉ። ሰው ቁስል ላይ መቆም የሚያስደስታቸው አሉ። ስንት ታመው ስንት ሆስፒታል በቃ እሺ የነ እንዴ የነሱን ጥንካሬ ይስጠኝና እግዚአብሔር እኔ ልቀይረው የሆነ የታመመ ሰው ካለ ኩላሊቱ ፌል አድርጎ የታመመ ሰው ካለ ለዛ ሰው የሰጠውን ጥንካሬ እግዚአብሔር ለኔ ስጠኝና እኔ ነው እቀይረኝ ምናልባት የኔ ከሱ አንድ ሰው ከሆነ ያንሳል በእርግጥ አዎ ምንም አይገናኝም። ግን የኔን ይቀይረኝ በቃ መድኃኔዓለም እሱ ቦታ ላይ እኔን ያርገኝ እኔን ያርገኝ፣ ለእሱ የሰጠውን ጥንካሬ ይስጠኝ። እኔ እዛ አልጋ ላይ እኔ ልቀይርለት በፍቃደኝ ልቀይርለት። እሱ ይምጣና እነዚህ ወት ላይ ለልጄ ወይ አባት ወይ እናት ይሁን። እኔ እላችሁ እያንዳንዱን እያሳለፍኩትን ሰላሳ አንድ ዓመት እያንዳንዱን ነገር አስተውላለሁ። በደንብ ነው የማስታውሰው። እና በጣም የማወራው ነገር ከመብዛቱ የተነሳ ከዛኛው ጫፍ ተነስቼ ድንገት እዚህ ጋር ልታገኙኝ ትችላላችሁ። ግን በስነ ስርዓት ተረጋግቼ፣ በነገራችን ላይ ልጠቁማችሁ፣ ትላንት ልክ መንገድ ላይ ያው አንድ አካባቢ ነን ማለት አንድ አካባቢ ሰው ስመጣ በመንገዴ ላይ ስለነበረ አንቂ ብሮድካስት ላይ ገብቼ ያለውን ነገር እንትን ብያለሁ ያው እራሳቸው ናቸው ከዛ እንድነሳ ምናምን በጠዋት እንትን ብለው ስለነበረ ተረሰው ማለት በመንገድ ወደ ቤቴ ለቤቴ ቀርብ ስለነበረ እያንዳንዱ ነገር እዛ ላይ ያስቀምጫለሁ። እያንዳንዱ ነገር ግን የኔ ህይወት ያ ብቻ አይደለም። ሰላሳ አንድ አመት የኖርኩት ህይወት በሁለት ሰዓት ተወርቶም ያልቅ አይደለም። እኔ እያንዳንዷን ቀን እያሰብኩ እንዲ ባወራን ይደስ ይለምን ማለት አስታውሰዋለሁ ለጊዜው ስለበዛ እንትን ሊልብ ሊጋጭብኝ ይችላል እንጂ ምንም አይነት ውሸት የለውም። እኔ ህይወት ውስጥ ምንም አይነት ውሸት የለውም። ለውሸት እንኳን ለራሴ ለማንም ሰው እኔ ህይወት ውስጥ ውሸት የለም። እኔ ውሸትም አልችል ሰው ነኝ፣ በፍጹም ማለት ነው። እና ንገሯት የትኛው በሽተኛ አልጋ ላይ ልቅ ልቀይርልሽ በሏት አው ያያችኋላችሁ፣ የሰማችኋላችሁ እኔ እኔ ህይወት ላይ ያ ሰው ይምጣና እኔ ለእግዚአብሔር ይቀይራል ለዛ ሰው በቀን ይዛልጋ ላይ ይሉን እኔ የዛ ሰው የዛን ሰው ያንን በሽታ የመቋቋም ጥንካሬ እግዚአብሔር ይስጠኝ፣ ለሱ የሰጠውን ለእኔ ይስጠኝ እና ኧረ ግራ ይገባል። ማርያምን ሰው ሲከፋ ለምን ከፋ እንዲከፋ ሲስቅ ለምን ሳከ አይባልም። በቃ እኔ ትናንትና ስመጣ በጣም ብዙ ፍቶች ደውለው፣ በጣም ብዙ ፍቶች በቃ በእኔ ይሁንብሽ፣ አልቅሰው አልቅሰው፣ በጣም አልቅሰው፣ ከእኔ በላይ አልቅሰው፣ በፍቅር ሞልቶኝ ነው የላኩኝ፣ ወደ ቤቴ የመለሱኝ። እኔ ዛሬ መራቸው ሰዎች ወደ ቤቴ በሽታ እኮ አልጋ ያሲዛል ማለት አይደለም ሁሉ በሽታ አልጋ ያሲዝም በቃ ከእኔ የባሰ ደግሞ ካለ ማለት ነው ከኔ የባሰ ካለ በቃ የኔን አይተዋላ ደግሞ እኛ ከእሷ የባስነን ብለው አሁኑኑ ይውጡ እኔ ምንም አልፈልግም እማ ምንም አልፈልግም እኔ ምንም አልፈልግም ገባችሁ ምንም አልፈልግም በቃ የኔ የኔ ደግሞ የኔ ተሰሞ አለ እግዚአብሔር ጥሩ ህይወት ላይ እግዚአብሔር ያስቀመጣቸው አለ ከዚህ ከመቶ ምናምን ሚሊዮን ህዝብ እኔ አንድ ሰው ይበቃኛል፣ በቃ አንድ ሰው ይበቃኛል የሚል እሱም ችግር የለውም እሱም አስፈላጊ ከሆነ ሊቀር ይችላል። አንበዳም ወራዳም ሆዳም እኔ እርዱ እያልኩ ነው እንደማይ ምን ሆነሽ ነው? ምን ሆናችሁ ነው? እንጂ እርፍታለሁ። አው ለነገሩ እንዲህ ካላላችሁ እውነት ነው፣ የሚረዳው ጋር ሲጀመር አይደርስም። በሉ እንትን በሉ ማለት ይሄ ሁሉንም አንድ ላይ እንዲያደረገ ወሬ ማውራት አልፈልግም። ሰው ሲባ ማለት አልፈልግም። በቻልኩት መጠን መጠንቀቅ እፈልጋለሁ። የሚረዳ እንዳለ ሁሉ የማይረዳ አለ፣ ይሄ እኮ የታወቀ ነው። እና እኔ 31 አመት ሙሉ አልቅሽኝ ነው እኮ ሰው ነኝ እኔ ማልቀ ከዚህ በኋላ ማልቀስ አልፈልግም። እግዚአብሔርንም ብዬ ወጣሁት እዚህ ቤት የሚያስቅ ህይወት እስካልሰጠኝ ድረስ እኔ ልጄን በቻልኩት መጠን። በቃ ደስተኛ እንድትሆን እግዚአብሔር ያቀላል። ሲጀመር የለ ሰው አላስረዳም፣ ግን ነገሩን ያው ለማውራት ያህል ነው። ምንም ከእሱ በላይ ማናለም ማንም የለም እና ተው ያ እንደዛ እንደዛ መሆኔ ይሄንን ያህል እንትን ፈጠረ። ልክ ደግሞ ነገሮች በቃ ጥሩ ሊሆኑ ነው ህይወቴ በቃ እኔን የሚያይ ሰው ኖረ ዘመድ ላገኝ ነው ስል ደግሞ እንዲህ እንዲህ ተው ማለት ተው። እግዚአብሔር ጭንቅላት የሰጠን ወደኋላ ወደፊት ወደ ቀኝ ወደ ግራ እንደዚህም አይነት የሚኖር ልክ ከአንቺ የሚባስ እንዳላችሁ እነ ከኔ ለባሱ ሰዎች እርዷቸው። ከኔ ለባ እንዲህ የምትሉ ሰዎች ከኔ ለባሱ ሰዎች እንደው በመድኃኔዓለም እርዷቸው። እነሱን እርዱ እናንተ ለምን ለኔ ለኔም ጥሩ ነው በእኔ በእኔ ተሳ ብዙ ሰዎች ለምከሷም የባሱ አሉ ተብሎ ሲረዳ ጥሩ ነው። እሺ፣ እነሱን እርዱ። ልክ ደግሞ በ- ከእኔ እኩል ደግሞ ከእኔ እኩል ደግሞ ተቸግረው ልክ እኔ ደግሞ ህመም የሚገባቸው ሰዎች ደግሞ እኔን ይረዱኛል። ከእኔ ለባሶች ደግሞ እናንተ እርዱልኝ። በቃ በመድኃኔዓለም የምር።